አቮካዶ ይወዳሉ፣ ጤናማ ነው ብለው ያምናሉ። ጥሩ፣ ግን እውነታውን ልንገሮት፣ በየቀኑ በሚሊዮን የሚቆጠሩ ሰዎች የሚሰሩት አምስት አደገኛ ስህተቶች አሉ። እነዚህን ስህተቶች የሆዶን ጤና ክብደቶን፣ አልፎ ተርፎም ከባድ የምግብ መመረዝ ፉድ ፖይዝኒንግ ሊያስከትሉ ይችላሉ። ይህን ቪዲዮ ካዩ በኋላ የአቮካዶ አጠቃቀሞን ሙሉ በሙሉ ይቀይራሉ። የመጀመሪያው ስህተት ምናልባትም በጣም አስገራሚ ነው። ስህተት አንድ፣ አቮካዶን ሳይታጠብ መቁረጥ። አንበላውም ብለን ቆዳውን እንዘለዋለን፣ ግን እዛ ያለው አደጋ የተለየ ነው። አቮካዶ ረጅም መንገድ ተጉዟል፣ በብዙ እጆች ተነክቷል፣ ቆዳውም ባክቴሪያ ለመሰብሰብ ምቹ ነው። ቢላዋን ባልታጠበ ቆዳ ላይ ሲያሳርፉ ሳልሞኔላ ወይም ኢኮ ላይ በቀጥታ ወደ ንጹህ ፍሬው ክፍል ይመጣሉ። ይህ ከባድ የምግብ መመረዝ ሊያስከትል ይችላል። መፍትሄው ቀላል ነው። ሁል ጊዜ ከመቁረጦ በፊት ቢያንስ ለ30 ሰከንዶች በንጹሕ ብሩሽ አጥበው ያለቅልቁት። ፈጣን ጥያቄ እስኪ ኮሜንት ላይ እኔ አላጥብም ነበር ብላችሁ ጻፉ ስህተት ሁለት የተቆረጠውን ክፍል በክፍል ሙቀት መተው አቮካዶን ቆርጠው ሳንዱች ወይም ሰላጣ እስኪዘጋጅ ድረስ ጠረጴዛ ላይ ትተውት ያውቃሉ ትልቅ ስህተት ነው የተቆረጠው የአቮካዶ ክፍል ባክቴሪያ በከፍተኛ ፍጥነት የሚራባበት የአደጋ ቀጠና ይፈጥራል ባክቴሪያ በየ20 ደቂቃው በእጥፍ ይጨምራል ስለዚህ ወዲያውኑ የማይበሉት ከሆነ ቆርጠው ክፍቱን አይተዉት። ጠቃሚ ዘዴ፣ የተቆረጠውን ግማሹን የአቮካዶ ፍሬ ሲያስቀምጡ ፍሬውን በውስጡ ይተዉት። መጥቆርን ያዘገየዋል። ስህተት ሶስት የመጠን ስህተትና ካሎሪ። አዎ፣ አቮካዶ ጤናማ ነው፣ ግን ደግሞ እጅግ በጣም ብዙ ካሎሪ አለው። አንድ መካከለኛ አቮካዶ ከ250 እስከ 300 ካሎሪ ይይዛል። ብዙ ሰዎች የሚሳሳቱት አቮካዶን ከሌሎች የስብ ምግቦች ጋር እንደ ምትክ ከመጠቀም ይልቅ እንደ ተጨማሪ አድርገው መጨመራቸው ነው። እውነተኛው የአቅርቦት መጠን ከመካከለኛ አቮካዶ አንድ ሦስተኛው ያህል ነው። መፍትሄ፣ አቮካዶን ለምግብ እንደ ዋና የጤና ስብ ምንጭ ይጠቀሙት። በዳቦ ላይ ካደረጉት ቅቤውን ይዝለሉ። ስህተት አራት የብስለት ደረጃዎችን ችላ ማለት። ያልበሰለ አቮካዶ ጠንካራ ነው፣ መራራ ጣዕም አለው እናም ሆድን ሊያሳምም ይችላል። በሌላ በኩል ከመጠን በላይ የለሰለሰ ደግሞ ሻጋታ ይይዛል። ፍፁም ጤነኛ የሆነ አቮካዶ በቀስታ ሲጫኑት ትንሽ መለሳለስ አለበት፣ ግን ሙሽሽ ያለ ሊሆን አይገባም። ዴት በፍጥነት ማብሰል ይቻላል ከሙዝ ወይም ከፖም ጋር በአንድ ወረቀት ከረጢት ውስጥ ይክተቱት ። እነሱ የሚያመነጩት ጋዝ መብሰሉን ያፋጥነዋል። ስህተት አምስት የላቴክስ አለርጂን መዘንጋት። ይህ ምናልባት እርሶ ያልሰሙት ነገር ነው። በአቮካዶና በላቴክስ አለርጂ መካከል ግንኙነት አለ። አቮካዶ ከበሉ በኋላ አፎ ወይም ጉሮሮን ያሳክኮታል። የከንፈሮ ወይም የምላስ መነፋት ይሰማዎታል። ይህ የላቴክስ ፍሬ ሲንድረም ይባላል። ምልክቶቹን ካዩ በመጠን ይቀንሱ ወይም ሐኪሞን ያማክሩ። አቮካዶ በእርግጥም ሱፐር ምግብ ነው። ነገር ግን እነዚህን ቀላል ተግባራዊ ስህተቶች እስካስወገድን ድረስ ብቻ ማጠብ፣ በትክክል ማከማቸትና መጠንን ማወቅ። እነዚህን ልማዶች ይገንቡና የአቮካዶን ሙሉ ጤናማ ጥቅም ያገኙ። ይህንን ቪዲዮ ከወደዱት ላይክ ያድርጉት። ይጠቅመዋል ብለው ለሚያስቡት ጓደኛው ሼር ያድርጉ። በሚቀጥለው ጊዜ ደግሞ ስለሌላ ጤናማ ምግብ ስህተቶች እናያለን። ሰብስክራይብ ማድረጎን አይርሱ።